ጓደኞቻችን ለምዳኞቻችን፣ ለኢየሱስ ክርስቶስ የተሳየ በዓል በሰላም አድረሳችሁ። የማቀርብላችሁ መጣት የማለዳ ፀሐይ ደስ ትላለች። እኔ ስነሳ እቤት ቁርስ እየበሉ ነበር። ሰላም አደራችሁ ብዬ ተቀላቀልኳቸው። እግዚአብሔር ይመስገናል። ይፋዘር ሰላም አደርሽ? አለሁ ያልኩሽን ከምን አደረሽ? ምኑን በመሃል ቆጠር ብሎ ስንት አመት ይመጣል ብለሽ ዝም አልሽኝ። ቆይ ምንድን ነው ሀሳብሽ? ማለት ነው። ስለማን ነው የምታወራው? ስለማን የማወራ ይመስልሻል? ስለአንቺና ከባህር ማዶ መጥቶ ያገባኛል ስለምትዩ አባ ዳግምኮ ብዬ ሳልጨረስ በቃ በቃ ጨርሻለሁ ብሎ ማዱን ከማጥሎ ሄደ። ወደ እናቴ ዞሬ እማ ዝም አልሸቁም። አባት እውነቱን ነው። አንቺም ደረቃቱኝ። ባለፉት ዓመታት መች መጣ? ዘንድሮም ዓመቱ ተጋምሷል። የሰፈሩ ሰው፣ ዘመዶቻችን የሁሉም መሳቂያ ሆንናል። እኛ መጠበቅ ሰለቸን። በአካል አታዩ እውነት የሁሉ ሸት፣ በምን አውቀሽ ነው ያመንሹ? እኔ የምልሽ ነገር ቢኖር እድሜሽን አታቃጥ። አባትሽ አመጣልሽን ሰው ተቀራይ አለች። እማ እንደሱማ አይሆንም፣ እኔ ይህን ማድረግ አልችልም። ለምን አልሄድሽ? ቆጠብ እኮ ገብቶልኛል፣ ደግሞ ውስጥ አኖታል ይታወቀኛል። በጣም ጥሩ እኛን አልሰማ ብለሻል፣ ለሚደርሰው ውደት ተጠያቂ አይደለም ብላ ብትግብ ላይ ሄደች። ድንገት ስልክ ይጠራል። አልኳቸውም ጓደኞቼ ነበሩ። እንዴት ነሽ? የዛሬው ቀጠሮ እንደተጠበቀ ነው በጣም እንደብሮኝ ስለነበር አው መጣለው ብዬ ስልኩን ዘጋውና ለባብሽ ወጣው። ሁላችንም የተዋባልበት ቦታ ተገናኛል። ፕሮግራማችን አንደኛ ጓደኛችን ወደ ውጭ ልትሄድ ስለሆነ እንደ መሰናበቻ ነገር ነበር። እየተጫወትን እያለ አንደኛ ጓደኛችን ምነው ሰላምዬ ዛሬ ከልለሽ ማለች። ባግሽ ከፋ ዘርጋ ጣልች ነጠው በምን ምክንያት አሉ ሁሉም አንድ ላይ በምን ይሆናል? ያው በዳግም ምክንያት ወዳጅ ምትሄደው እውነታቸውን እኮ ነው። ይሄ ሁኔ ናተኝ ሌላ አማራጭ መረጥኩ፣ ሌላ መንገድ ሄድኩ። አንደኛውን ቀበል አርጋ ጊዜ ቆቆም አይጠብቅሽም፣ ጊዜ ሽን ተጠቀሚ፣ ለውጥ ያስፈልግሻል፣ እሱ ከደንዝዘ ሌላ የራስሽ መንገድ መሄድ አለብሽ እያል ሁሉም ማወሩ፣ አረበቃችሁ አልኳቸው። ደግሞ ጠብቀዋለ፣ ይመጣል፣ ከዛ ብረ መኖር እንጀምራለ። ደግሞ ቃል ገብቶልኛል። በቃ እናንተ እንኳን እንጂ ለማንኛውም ማስተይበት በዚህ ዘመን ቃል ኪዳን ምናምን ምን እንደ እንዴ ሆ በፍየል ዘመን በግሉን አትወይ በላ ሁሉም ሳቁ። አባትሽ ያመጣልሽ ሰውዬ እያሉ ሁሉም ነዘነዙ። ስለምራቹ አመሰግን ነው፣ ግን ደግሞ እጠብቀዋለሁ። እኔ ላመኩበት ነገር ነው የምኖረው አልኳቸው። ሁሉም ዝም አለ። ለማንኛውም ምን ይሄድ ትንሽ አሞኛል። በቃ ጓደኛዬ ቻው። አረ ይሻል ትንሽ አሞኝ ማለች አይ ልጅ፣ መልካም መንገድ ከአንቺ። እሺ በቃ ብላኝ። ከነሱ ተለይቼ ልወጣ ስል ከሆቴሉ መድረክ ቆይ አንዴ ሳትሄጂ በፊት የሚል ድምፅ ሰማሁ። ምን ብዬሽ ይዞራሉ? አታም ዳም እኮ ነው። ማመን አልቻልኩም። ታምር ነው የሆነብኝ። ቅዠት ቤቱ እንዳለ ጸቃለ ያልጠበቅሽ ነገር እንደሆነ አውቃለሁ፣ ግን በድንገት መጥቼ ላገኝሽ ሳስብ ጓደኛሽ ከአገር ልትወጣ እንደሆነ ሰማውና አጋጣሚ ልጠቀም ብዬ ነው፣ ዋገኝ ብዬ ነው። ጓደኞች እንዳለ ከበሩ ማንም አያውቅም ነበር። መምጣት ዳግም በቃል መሰረት የመወዳትን የራሴ ላደርጋት መጣ። ፈቃደኛ ነሽ? ብሎ ቀለበቱን አወጣና እጁን ዘረጋል። ነፍሴ ምትሆነውን አጣች። በውስጤ ምን ሆነና የምጠብቀው ተስፋዊ ምን ሆነ እና ብዬ፣ እጄን ዘርግቼለት ሁሉም እያዩ ቀለበቱን አደረገኝ። ይዞ ይዞ እሄዳ ጸልቺ በመጠበቂ ቆረ የጠበቅኩትን አገኘሁ። የታመንኩበት አላሳፈረኝ። አንድ ቀን ለእኛም እንዲህ ነው የሚሆነው። ለእኛ ለአማኞች አንድ ቀን የታመነው ጌታ ይመጣል፣ በድንገት ይመጣል ማለት ሰው ሁሉ ተስፋችን ተሟጦ መስሏቸው የገባበትን መንገድ ሲያዩ በዚህ መንገድ ገባ በዚህ መንገድ ገባ በብር ገባ በጤፍ ገባ ሲሉ የእኛም አምላክ በድንገት አንድ ቀን ይመጣል የታመነ ተስፋ አለን ህያው ተስፋ አለን ደግሞ ይወስደናል ተስፋን የሰጠን የታመነ ነው ቃል ኪዳኑን ጽኑ ነው እኛም ደግሞ በእምነት እንጠበቀዋለን አመሰግናለን